ለእናቱ ፍቅር ያለው ብቻ ይህንን ታሪክ እስከ መጨረሻው ድረስ ይከታተል። ከባለቤቴ ጋር ትዳር ከመሰረትን ዛሬ 21 ዓመት ሞላን። ባለቤቴ አንድ ራሴ እንድፈተሽበት ያደረገችኝን ጥያቄ አቀረበችልኝ። 21 ዓመት ሙሉ ካንተ ጋር ስኖር አንድም ቀን ከእናትህ ጋር ለመዝናናት ስትወጣ አይቼ አላውቅም። ዛሬ ማታ እናትህን ራት ምሽት ጋብዛትና አዝናናት አለችኝ። ዶዋ ባለቤቴ ያቀረበችልኝ ሀሳብ ከመገረም በላይ መሰጠኝ። ተስማማሁኝ እና ወደ እናቴ ጋር ደወልኩላት። እማ ዛሬ ከአንቺ ጋር ሽርሽር መውጣት ፈልጋለሁ አልኳት። ደነገጠች። ምን ነው ሰላም አይደለም? ልጆች ምን ሆኑ? ባለቤት ሰላም አይደለችም እንዴ? በማለት የደንጋጤ ጥያቄዎችን አርከፈከፈችብኝ። አብሽሪምባ ሁሉም ሰላም ነው፣ ከአንቺ ጋር ለመዝናናት ፈልጌ ነው አልኳት። በጣም ደስ ሳላት ተስማማች። ወደ ማታ ተዘጋጅተሽ ጠብቂኝ አልኳት። በቀጠሮው ሰዓት ወደ እናቴ ጋር ሄድኩኝ። እናቴ በረንዳ ላይ ቆማ እየጠበቀችኝ ነበር። እናቴ ሁለመኗ ተቀያይሯል፣ እርጅና ተጫጭኗታል። ሰላምታ ከተለዋወጥን በኋላ ወደ መኪና ያስገብቻት ጉዞ ጀመርን። እናቴ በጣም ደስታ ይነበብባታል። ልጄ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁ ለዘመድ አዝማዶቼ በሙሉ ተናግር ያለውኝ። በጣም ከመደስቷ የተነሳ አንድም የምታውቀው አልቀራትም፣ ወሬውን ለሁሉም አዳርሳለች። ወደ ሆቴል እዣት ሄድኩኝ። አስተናጋጁ የምግብ ዝርዝር ወረቀት የያዘ ኩቦን ሰጠን። ሁሜ ምረጭ አልኳት። ፈገግ አለች። ከእርጅና የተነሳ ማየት እንደማትችል ተረዳው። ላንብብልሽ አልኳት። ልጅ እያለ ሆቴል ቤት ገብተን ልንመገብ ስንል የምግብ ዝርዝር አነብልህ ነበር። አሁን ዳህን ክፍል ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞቱ የአባቴ የገዛላትን የመጨረሻ ልብሷ እንደነበር አስታወስኩ። ምግቡ ቀርቦ እናቴ ከደስታ የተነሳ ምንም እየበላች አልነበርም። ደስታ በደስታ ሆናለች። በሕይወቴ እኔም በጣም የተደሰትኩበት አጋጣሚ ነበር። ከእናቴ ጋር ተዝናንተን ስናበቃ ይህ ምሽት እንዲደገም ፈለጌ። እማ መቼ ተመልሽ ልምጣና ልውሰድሽ አልኳት። በእንደዚህ ቀና ነገር ግን እኔ የምጋብዝ ከተስማማ ና አለችኝ። ፈገግ አልኩኝ። አብሽሪ ትጋብዥኛለሽ አልኳት። ተለያየን። በመሃል እናቴ ታመመች። ከህመሙ አድናለኝ፣ አብሬያት የማሳልፍበት ምሽት ናፈቀኝ። ነገር ግን ከእናቴ ጋር ዳግም አልወጣንም። እናቴ ወደማይቀረው የሞት ጉዞ ተጓዘች። በጣም አዘንኩ፣ አለቀስኩ። ከእናቴ ጋር ቀጠሮ ይዘን በነበረበት ቀና መሻሹ ላይ ከአንድ ታዋቂ ሆቴል ተደወለልኝ። ዛሬ ራት ከባለቤቴ ጋር በነፃ ተጋብዛችኋል የሚል ነበር። ግራ ተጋባው። ማን ነው? እንዴት? ለማንኛውም እሺ እንመጣለን ብዬ ስልኩን ዘግቼ ምሽት ላይ ከባለቤቴ ጋር ሄድኩኝ። ግብዣው ከደብዳቤ ጋር ቀረበልን። ደብዳቤውን ከፈትኩት። እንዲህ ይላል። ልጄ ሰላም ላንታ ይሁን የራቱን ግብዣ ስንቀጣጠር መገኘት እንደማልችል አውቅ ነበር። የመት ቆጠሮ የተቃረበ እንደነበር ነፍሴ ነግረኝ ነበር። ልጄ ይኸው እኔ በቃሌ መሰረት ጋብዣሃለሁ። በእኔ ፋንታ ውዷ ባለቤት አብራ እንድትሆን ፈቅጃለው። ይላል። ሳይታወቀኝ እንባ የወረደ አለቀስኩ። 21 ዓመት ሙሉ የዘነጋሁት ውድ እቃ አሁን ነው ማጣትን ያወቅኩት። ስንቶቻችን ይሆን ካገባን በኋላ እናቶቻችን የምናስታውሳቸው? ሼር በማድረግ ሌሎች ያካፍሉ። ረጅም ዕድሜ ለእናቶቻችን።